ጤና ይስጥልን እንደምን ዋላችኋል ሰባት ሰዓት ሆኗል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እነሆ መሰለ ገብሮት ነኝ በቅድሚያም አበይት ዜናዎች የእንጂባራና የዳንግላ ከተማ ነዋሪዎች ሰሞኑን በከተሞቻቸው ጸረ ሰላም ኃይሎች በሰው ህይወትና ንብረት ላይ ያደረሱትን ጥፋት አወገዙ አብራችሁን ቆይ የእንጂባራና የዳንግላ ከተማ ነዋሪዎች ሰሞኑን በከተሞቻቸው ጸረ ሰላም ኃይሎች በሰው ሕይወትና በንብረት ላይ ያደረሱትን ጥፋት አወገዙ። ነዋሪዎቹ ከአስተዳደሩ ጋር በወቅታዊ ጉዳዮች ዙሪያ ተወያይተዋል። አባይ ንጥላሁን ከእንጂባራ ተጨማሪ ይዘገባል። የመቀሌ ከተማ አስተዳደር ከተለያዩ የህብረተሰብ ክፍሎች ጋር በወቅታዊ ጉዳዮች ላይ ያተኮረ ውይይት እያደረገ ነው። በትናንትናው ዕለት ከከተማ አስተዳደሩ የተውጣጡ ተቋማት የተውጣጡ ከ800 በላይ ሰራተኞች በአማራና በኦሮሚያ ክልል በተከሰቱ ወቅታዊ ጉዳዮች ላይ ውይይት አድርገዋል። በውይይቱም ረብሻና ብጥብጥ ልማትን ወደ ኋላ የሚጎትት መሆኑን በመጥቀስ ማንኛውም ጥያቄ ሊስተናገድ የሚገባው በሰላማዊ መንገድ መሆኑን አስገንዝበዋል። የመቀሌ ከተማ ከንቲባ አቶ ዳንኤል አሰፋ የትግራይና የአማራ ህዝቦች የጋራ የትግል ታሪክ ያላቸው በመሆኑ የጥፋት ኃይሎችን በአንድነት ሊያስወግድ ይገባል ብለዋል። የውይይቱ ተሳታፊዎችም ለሰላም መስፈን የድርሻቸውን እንደሚወጥሩ የተናገሩት በወቅታዊ ጉዳዮች ላይ ያተኮረው የግንዛቤ ማስጨበጫ መድረክ በዛሬው ዕለት ቀጥለው ሲውል፣ ከንግድ ማህበረሰብና ከነባር ታጋዮች ጋር ውይይት ይደረጋል። ሪፖርተራችን ሮዛን ኮን እንደዘገበችው 2008 ዓመተ ምህረት ሊጠናቀቅ ነው። የአዲስ ዓመት ዘመን መለወጫ በዓል መዳረሻ ላይ የምንገኛለን። በዓል ከቤተሰብ ጋር በጋራ ማክበር ደግሞ የተለመደ ነው። ባልደረባችን ዳዊጣ ሰው በዓሉን ለማክበር ወደ ተለያዩ አካባቢዎች የሚሄዱ ተጓዦችን አነጋግረው ተከታውን ጥንቅር አዘጋጅቷል። አብረን እንከታተል። አሁን እየጫንኳያሉትን ከቃሊቲ ወደ ዘዋይ ነው ቤተሰቡ ተጓዦች በእርግጥ ብዙ ናቸው። ምክንያቱም በዓልም ስለሆነ ብዙ እቃዎችም ይዘው ነው የሚመጡት። በዓሉን አስመልክቶ የሰው እንቅስቃሴ እንደምትመለከተው ነው የሚመጡት። ሰው ከየቦታው ነው። ባህሉን ተመልክቶ ከያሉበት እየመጡ ነው። ከሻሸመኔ፣ አዋሳ፣ ዝዋይ፣ መቂ፣ ናዝሬት፣ አዳማ፣ ደብረዘይት፣ ሞጆ፣ አሰላ መኪኖች አሉ። ያው በየሚሄዱበት አቅጣጫ እየመጡ ዚ እዚህ ያው ሰላማዊ በሆነ መንገድ የተሰናገዱ ይገኛሉ። ወደ ናዝሬት አካባቢ ነው የሚሄደው ከእነሱ ጋር ማከብረው እና ቆይ እንግዲህ፣ እግዚአብሔር የሰላም በዓል ይሁንልን፣ ሀገራችን፣ ምድራችን፣ ልጆቻችን ሰላም ይሁንልን። የምኖረው አለም ጤና ከተማ ነው። አሁን ለበዓል ቤተሰብ ጋር ለመሳለፍ የርኩን ያለሁት እቃዎችንም የሚያስፈልጉትን ነገር ጋዝቼ፣ ያው ልክ ያለው አሁን እኔ ለሜ ዝግጅት ላይ ነው ያለሁት መቂ ነው ማከብረው፣ በዓሉ ማከብረው ከቤተሰቦች አንድ ላይ ነው በዓሉ። ሁሉም ነገር የሚቻለውን ዝግጅት ሆነናል አዘጋጅተናል። ከናዝሬት ወደ አዲስ አበባ ከቤተሰቡ ጋር በጣም ደስ የዘንድሮን በዓል በጣም ባሪፉ ብናከብር ይመስለናል። ከእቴ ጋ ነው የሚሄደው አሁን እኔ የመጣሁት ተመቂ ነው ተመቂ ምናምን ለቃቅሜ ወደ ቤተሰብ ነው የምገባው። በቃ ሌላ ነገር የለኝ ለልጆቼ ልብስ ምናምንም ገዛዝቻለሁ። የመጣውት ያው ከአዳማ ወደ አዲስ አበባ ነው፣ እና የዓመት በዓልን የተለያዩ እቃዎችን ጭኜ መጥቻለሁ። ድሮም ያለውን የዓመት በዓል የሚሆኑ ነገር ሰቡ እየጫነ በሰላም እና ያው ያለውን ነገር ጉዟችንን እንዲሆናል ጥሩ የሆነ ጉዞ መተናል። ዛላንበሳ ከተማ ነው እየመጣ ያለሁት። በጣም ሩቅ ኪሎ ሜትር ነው። ዞሮ ዞሮ እንደ እንደተለመደው ያው አዲስ ዓመት በተለይ ቅዱስ ዮሐንስ ማናችንም በጉጉት የምንጠብቀው ዓመት በዓል ነው። ለዚህም ጭምር ነው ከቤተሰቦቼ ከልጆቼ ጋር አዲስ አበባ ቤተሰቦች ጋር ለማክበር ይመጣ ያለሁት። እዚህ አሁን መንገድ ላይ ነኝ። ገና ገና አልገባንም ያለ ነው። ወደ ጅማ ተጓዥ ነኝ ገና ከአዲስ አበባ ስለዚህ ጅማ ነገ ልጓዝ ነው። ጅማ ነው የማከብረው። ማህበራዊ ሚዲያ በአግባቡ ጥቅም ላይ ሲውል የሰዎችን የዕለት ተዕለት እንቅስቃሴ እንደሚያቀል ሁሉ በአግባቡ ጥቅም ላይ ካልዋለ ግን የሚያሳርፈው ተጽዕኖ ከፍተኛ እንደሆነ የዘርፉ ምሁራን ይናገራሉ። ምሁራኑ በዘርፉ አጠቃላይ ገጽታና እያሳረፈ ባለው ተጽዕኖ ላይ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ተዋይተዋል። ሙባረክ መሐመድ ዓለም አንድ መንደር እየሆነች ነው ለሚለው ሀሳብ እንደ ማሳያነት ከሚነሱ መገለጫዎች መካከል የማህበራዊ ሚዲያ አንዱ ነው። ሰዎች ከየትኛውም የዓለም ክፍል ላይ ሆነው መረጃዎችን በአጭር ሰዓት ውስጥ እንዲለዋወጡ ያስቻለው ይህ የመገናኛ ብዙሃን ዘዴ ያለበት የዓለም አቀፍ ገጽታ እያሳረፈ ባለው አሉታዊና አዎንታዊ ተጽዕኖ ዙሪያ የዘርፉ ምሁራን በኢትዮጵያ ብሮድካስቲንግ ኮርፖሬሽን ተወያይተዋል። ሰላምሁ የማህበራዊ ሚዲያ በአግባቡ ጥቅም ላይ ከዋለ የሰዎችን የዕለት ተዕለት እንቅስቃሴ በማቅለል ረገድ እየተጫወተ ያለው ሚና ከፍተኛ ነው። በዚህም ሰዎች ሀሳባቸውን በነጻነት እንዲገልጹ፣ የእርስ በርስ መስተጋብራቸውን እንዲያጠናክሩና መረጃዎች በፍጥነት ተደራሽ እንዲሆኑ የማህበራዊ ሚዲያ የሚጫወተው ሚና ከፍተኛ ነው ብሏል። ይሁን እንጂ አሁን ባለበት ሁኔታ ዘርፉ ጥቅም ላይ እየዋለ የሚገኘው በአብዛኛው ባሉታዊ ጎኑ እንደሆነና የሚያሳርፈው ተጽዕኖም ከግለሰብ ጀምሮ እስከ ሀገር ድረስ ከፍተኛ እንደሆነ ተናግሯል። ድረገጾች የራሳቸው የሆነ ሄት ስፒችን ሊሆን ይችላል፣ ወይም ደግሞ የጥላቻ ንግግርን ወይም ደግሞ አንድን ግለሰብን ስብናውን አሳስ እንትን ካራክተሩን አሳስን የማድረግ የማጠልሸት ሊሆን ይችላል። የተሰሩ ስራዎችን እውቅና እንዳይሰጣቸው የማድረግ ሊሆን ይችላል፣ ወይም ደግሞ ወዳልተፈለገ ቫይላንስም እንዲያመራ የራሳቸው የሆነ ትልቅ አስተዋጽኦና ክፍተት እንደፈጠሩ ብዙ ጥናቶች ያሳያሉ። እነዚህን ድረገጾች ኦቨር መጠቀም ከገሃዱ ዓለምም ያለውን ማህበራዊ ግንኙነትም የማበላሸት ነገር አለው። ሰዎች ትክክለኛ ያልሆነ ሰዎች ጋር ፎሎወር የሆኑና የራሳቸውን ላይፍ ዲሲሽን ለምሳሌ ከካልቸር ወጣ ያሉ ሊሆኑ ይችላሉ ከባህል ወጣ ያፈነገጡ ነገሮችን ፕራክቲስ ወደ ማድረግ እነዛን ነገሮች የራስ አድርጎ እስከ መቀበል ድረስ ወስዶና ወደ ራሳችን ህይወት ውስጥ እስከ ማምጣት ድረስ ትልቅ ፕላትፎርም ይፈጥራል። እነዚህን ችግሮች ለመፍታትም ከተጠቃሚዎች እስከ መንግስት የሚጠበቁባቸው ኃላፊነቶች እንዳሉም ነው የጠቆሙትም። ከመንግስት አንጻር እኔ መስራት አለበት ብዬ የማስበው ሁለት ትልልቅ ነገሮች አሉ የሚወጡ መረጃዎች አንደኛው ፈጣን የሆነ ኦፊሻል የሆነ ሪስፖንስ መስጠት ና እውነተኛው መረጃ ማስቀመጥ በህዝቦች መካከል ወይም ደግሞ በግለሰቦች መካከል ጥላቻን የሰዎችን ስብእና ፐርሶናሊቲ የማጠልሸት ነገር ላይ የሚሰማሩ ግለሰቦችም ከሆኑ ወይም ደግሞ ተቋማት ከሆኑ እነሱ ላይ ህጋዊ በህጉ መሰረት በሚወጣው መሰረት ህጋዊ የሆነ እርምጃዎችን በማስያዝ ያሉትን መረጃዎች መስጠትም ከመቀበልም አንጻር ኃላፊነት ወስዶ ማሰራጨት ወይም መጠቀም። ሌላው መረጃዎችን ማጣራት ከየት መጡ፣ ምን አይነት መረጃ ነው፣ ምን አይነት ይዘት አለው የሚለውን ነገር መጀመሪያ ህብረተሰቡ ሊያጣራ ይገባል። በመጠናቀቅ ላይ ባለው 2008 ዓመተ ምህረት የትምህርት ጥራት ፓኬጁን በመተግበር አበረታች ውጤቶች መመዝገባቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ገለጸ። 25ኛው ከተማ አቀፍ የትምህርት ጉባኤ በአዲስ አበባ ተጀምሯል። አልጋነሽ ተካ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የ2008 ዓ ም የአፈጻጸም ሪፖርቱን ለባለድርሻ አካላት አቅርቧል። አንዳንዱ ትምህርት ቤቶች ላቅ ያለ አፈጻጸም የነበራቸው፣ አንዳንዶቹ መካከለኛ ደረጃ፣ ሌሎቹ ደግሞ ዝቅተኛ የነበራቸው ስለሆነ እነዚህን ወደ ተቀራረበ አፈጻጸም ወደ ተቀራረበ ውጤት ለማምጣት ጥረት ያደረግንበትና ይሄ የተሻለ ስራ የተሰራበት እንደሆነ ነው ያመላክተው። ለትምህርት የደረሱ ሕጻናትን ወደ ትምህርት ገበታ በማምጣት ከተግባር ተኮር ጀምሮ የተደረገው እንቅስቃሴም ካለፈው ዓመት ጋር ሲነጻጸር የተሻለ እንደነበር ተገልጿል። የትምህርት መጠነ ማቋረጥን ለመቀነስ የተደረገው ጥረት፣ የመማር ማስተማር ሂደቱ በቴክኖሎጂ የታገዘ እንዲሆን የተሰሩ ስራዎች አበረታች ነበሩም ብለዋል ምክትል የቢሮ ኃላፊው። በመምህራን የእድገት አሰጣጥ ዝውውርና ቅጥር ላይ ይታዩ የነበሩ ችግሮችን ለመፍታትና የመምህሩን የጥቅማጥቅም ጥያቄ ለመመለስ ጥረቶች መደረጋቸውም ተገልጿል። እንዳጠቃላይ በትምህርት ጥራት ፓኬጁ በተቀመጡ ስድስት የትምህርት ፕሮግራሞች አመርቂ ውጤቶች መመዝገባቸው ቢገለጽም በቀጣይ መቀረፍ ያለባቸው ክፍተቶችም ተነስተዋል። በአዲስ አበባ ትምህርት ቤቶች በብዙ አዋኪ አካባቢዎች ነው የሚገኙት። እነዚህን አዋኪ ጉዳዮች ለመፍታት ያደረግነው ጥረት ሙሉ በሙሉ ተሳክቷል ብለን አልስርንም። ነገር ግን ጅምሮች፣ የተወሰኑ የተፈቱ ነገሮች አሉ። ሌላው የትምህርትን ተደራሽነት ፍትሐዊነት ለማድረግ የትምህርት ቤቶች ግንባታ አለን። እንደምታውቁት በማስፋፊያ አካባቢ ትምህርት ቤቶች ይገነባሉ። ነዋሪዎቻችን ደግሞ ከመሀል ከተማ አለው የኮንዶሚኒየም የምድር መሰረት ወደ ማስፋፊያ እየሄዱ ናቸው። በዚህ ልክ ግንባታዎችን ማፋጠን አልቻለም። የጉባኤው ተሳታፊዎች በበኩላቸው መሰል ጉባኤዎች መካሄዳቸው በዘርፉ የተያዙ እቅዶችን ለማሳካት አስተዋጽኦ አላቸው። መምህራን ተከታታይነት ያለው የሙያ ማሻሻያ ቢሰጣቸው፣ ስልጠናዎች ቢሰጣቸው እንደዚህ ማበረታቻ ሽልማት አሁን ዘንድሮ ከተያዘው ጋር ለሚቀጥለው እየቀጠለ ቀጣይነት ያለው ማነሳሻ ቢኖር ጥሩ ነው ብዬ ገምታለሁ። ይሄ የትምህርት ጉባኤ ለወደፊት ስራዎችን በተቀላጠፈ ሁኔታ እንድንሰራ ተነሳሽነት እንድንጨምርና ትምህርት ቤቶች በተነሳሽነት ሌሎች ስራዎችን በግቡን ለማሳካት የትምህርትን ግብ ለማሳካት የሚጠቅም ይመስለኛል። ለሁለት ቀናት በሚቆየው ጉባኤ የእውቅናና የሽልማት ስነስርዓት ይከናወናል። ዲላ ዩኒቨርሲቲ በተለያዩ የትምህርት መስኮዎች በቅድመ ምረቃና ድረ ምረቃ በክረምት መርሃ ግብር ያሰለጠናቸውን ከ1100 በላይ ተማሪዎቹን አስመረቀ። ተማሪዎቹ የሀገሪቱና የህዝቦቿን ሰላምና ልማት ለማደናቀፍ የሚጥሩ አካላትን ለመከላከል በሙያቸው የሚጠበቅባቸው ለመወጣት መዘጋጀታቸውን ተናግረዋል። ሪፖርተራችን ኬኔዲ አባተ ተጨማሪ የዲላ ጤና ሳይንስና መምህራን ትምህርት ኮሌጅ በሚል ስያሜ በ1989 ዓመተ ምህረት ነው የተመሰረተው። የዲላ ዩኒቨርሲቲ ላለፉት አስር አመታት ዓመታት ደግሞ በዩኒቨርሲቲ ደረጃ የመማር ማስተማር ሂደቱን ሲያከናውን ቆይቷል። ከተቋቋመበት ጊዜ አንስቶ በርካታ ተማሪዎችን አስተምሮ ያስመረቀው ዩኒቨርሲቲው በትናንትናው እለትም በክረምት መርሃ ግብር በተለያዩ የትምህርት መስኮች በመጀመሪያና ሁለተኛ ዲግሪ በመምህርነት ያሰለጠናቸውን 1167 ተማሪዎች አስመርቋል። ከእነዚህም 281ዱ ሴቶች ሲሆኑ ሀያው ደግሞ በሁለተኛ ዲግሪ ትምህርታቸውን የተከታተሉ ናቸው። የዩኒቨርሲቲው ፕሬዝዳንት ዶክተር ሄኖክ ታደሰ ለተመራቂዎቹ ባደረጉት ንግግር ለሁለተኛው የሀገሪቱ የእድገትና ትራንስፎርሜሽን እቅድ የፍቅር ስኬታማነት ተመራቂዎቹ በሚሰማሩበት የስራ መስክ የበኩላቸውን እንዲወጡ አሳስበዋል። የህዝቡን የልማት የመልካም አስተዳደርና የፍትህ ጥያቄዎች ተገን በማድረግ የአገሪቱንና የህዝቦቿን ሰላምና ልማት ለማደናቀፍ የሚጥሩ አካላትን መመከት እንደሚገባቸውም ነው የተናገሩት። እንደ አገር ወዳድ ዜጋና ኃላፊነት እንደሚሰማው ዜጋ እንዲሁም ደግሞ እንደ ዲላ ዩኒቨርሲቲ የከፍተኛ ትምህርት ተቋም ምሩቃን ይህንን የስራም ኃይል አስተሳሰብ ና አጀንዳ በብርቱ መታገል ና መመከት ይጠበቅባቸዋል። ተመራቂ መምህራንም ሀገሪቱን ወደኋላ ለመጎተት የሚደረጉ ሙከራዎችን ለመከላከል በሙያቸው የሚጠበቅባቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። ነገው ትውልድ ማፍሪያ ቦታ ትምህርት ቤት እንደሆነ የታወቀ ነው። ትምህርት ቤት ውስጥ ደግሞ ተማሪዎች ጥሩ ስነ ምግባር እንዲኖራቸው ትልቁ ድርሻ የሚጫወተው መምህር ነው ማለት ነው። እኔም በሙያዬ ተማሪዎቼ ጥሩ ስነ መግባር እንዲኖራቸው ና ሀገር ወዳድ ዜጋ ሆነው እንዲኖሩ የበኩሌን አስተዋጽኦ እንደማደርግ ተስፋ አደርጋለሁ ና እርግጠኛ ነኝ። በኢትዮጵያ እኛ ይህንን የሚያጋጩትን አንቀበልም። በራሴ በኩል ሁሉም ብሔረሰብ እኩል ነው፣ ሁሉም ሃይማኖት እኩል ነው። ብዙ ብሔር ብሔረሰብ አለ። እዚህም ስንማር ማለት ነው በጣም እየተፈቃቀር ነው የምንኖሩ። እኔም እዚያ ዳይሬክተር ነኝ። በትምህርት ቤቴ ይህን ስራ ላይ እያባልኩ ነው። ጥያቄ እንኳን ቢኖረን በተቻለ መጠን ዲሞክራት በሆነ ነገር ተደራጅተው መምህራኖችም ሆኑ ማንኛውም መምህራኖች ደግሞ ብዙ ተማሪዎችን ይዛሉ። ከተማሪዎች ጀርባ ብዙ ሚሊዮን ኅብረተሰብ ወይንም ደግሞ ወላጆች አሉ። ስለዚህ ከዚህ አንጻር ትልቅ ስራ ይጠበቅብናል ማለት ነው። ከእኛ ወጣቶች ብዙ ነገር ነው የሚጠበቀው፣ ሀገርን ማልማት እንደገና ኅብረተሰቡን ማገልገል እና ወጣቶች እንዲህ አይነት ነገር ውስጥ ተነሳሽነት ተገፋፍተው ዝም ብሎ ባይገቡ መልካም ነው ላለውኝ ጠንክረው መስራት አገራችን እንድትለወጥ ማድረግ፣ እኛ ወጣቶች ደግሞ ብዙ ነገር ይጠበቅብናል፣ ኃላፊነትም ጭምር ስለሆነ። የዲላ ዩኒቨርሲቲ በአሁኑ ወቅት በ48 የመጀመሪያ ዲግሪ፣ 24 የሁለተኛ ዲግሪ ና አንድ የፒኤችዲ የትምህርት መስኮች በመደበኛ በተከታታይ ና በርቀት የትምህርት መርሃ ግብሮች ከ30ሺህ በላይ ተማሪዎችን በማሰልጠን ላይ ይገኛል። የመቀሌ ዩኒቨርሲቲ በትምህርት ላይ ሞዴል ማህበረሰብ ለመፍጠር በያዘው ፕሮጀክት ከአንድ ሺህ በላይ የአንደኛ ደረጃ ትምህርት ተማሪዎችን ተጠቃሚ ማድረጉን አስታወቀ። ባለፉት ሁለት ወራት ዩኒቨርሲቲውን በመቀላቀል የአካዳሚክና ስነ ምግባር እውቀት የቀሰሙ ተማሪዎች ከሰባት የትግራይ ክልል ትምህርት ቤቶች የተውጣጡ ናቸው። ሮዛ መኮንን ተማሪ ኤደን ሰለሞን የስምንተኛ ክፍል ተማሪ ነች። ዶክተር ሆና ሀገሯን ማገልገል ደግሞ የወደፊት ምኞቷ ነው። ለዚህ ራዕይ ምሳካት የመቀሌ ዩኒቨርሲቲ እገዛ አድርጎልኛል ትላለች። ዶክተር መሆን እንፈልጋለሁ። ዩኒቨርሲቲ ደግሞ ብዙ እገዛዎች እያደረገልን ነው። ትምህርት በጣም ጥሩ የሆነ ለውጥ አምጥቻለሁ። እንዴት አድርገን ተቻሳኝ መኖር እንደምንችል ብዙ ነገሮችን አስተምሮኛል። የመቀሌ ዩኒቨርሲቲ በትምህርት ዙሪያ ሞዴል ማህበረሰብ ለመፍጠር በያዘው ፕሮጀክት ኤደንን መሰል ተማሪዎች ውጤታማ እያደረገ ነው። በሳይንስና በላብራቶሪ ዘርፍ መምህራንና ተማሪዎችን በክረምት ወራት እያሰለጠነ ቆይቷል። የዚሁ አካል በሆነው ፕሮጀክትም ከሰባት የትግራይ ክልል ትምህርት ቤቶች የተውጣጡ ከ1200 በላይ የመጀመሪያ ደረጃ ተማሪዎችን ስለ ሁለት ወራቶች የአካዳሚክና የሥነ ምግባር ስልጠናዎችን ሰጥቷል። የሁለት ወር እዚህ ስናስተምራቸው ቆይቷል። ስታንዳርድ ፈተናዎችም ተፈትነዋል። የተማሪዎች ሁኔታው ደግሞ ጥሩ እንደነበር እናልፋለን እንታይናላቸው የማለትም አዝማሚያ ይዘው እየሄዱ ነው ያሉት የፕሮጀክቱ ተሳታፊ መምህራንም ፕሮጀክቱ የተማሪዎችን ውጤት ያሻሻለን ይላሉ። ያላቸውን እውቀት በየሳምንት እንፈትሳቸዋለን። በየሳምንት ስንፈትሳቸው ደግሞ የተሻሻሉ አሉ። ተማሪዎች ደግሞ እዚህ መማራቸው ትንቅ ጥቅሜታ ትልቅ ስንቅ ነው የሚሆናቸው ማለት ነው። የመቀሌ ዞን ትምህርት ቤቶች ጽፈት ቤት በበኩሉ ዩኒቨርሲቲው ከፍተኛ እገዛ እንዳደረገ ጠቅሰው ቀጣይ አቅጣጫ መያዞን አንስተዋል። ስምታ ያክፍል ማለት ላይ በጣም ውድቀት የነበረባቸው ትምህርት ቤቶች መርጠን ሰባት ሰጠናቸው። አምሳ ፐርሰንት እስከ ስልሳ ፐርሰንት ያሳልፉ የነበሩት በሁሉ ማለት ይቻላል ከሁለት ትምህርት ቤት በስተቀረ ከዘጠ አምስት በላይ ነው ያሳለፉት እኛ በምንችለው መጠን ደግሞ እንዴት ማስፋት እንዳለብን ወደ ሌሎችም ትምህርት ቤቶች እንዴት ማስፋት ምን እቅድ እንዳለብን ይዘናል። ኤደንን መስል በድሉ ተጠቃሚ የሆኑ ተማሪዎችም ያገኙትን እውቀት ለማጎልበትና የተሻለ ደረጃ ላይ ለመገኘት እንደሚጥሩ ጠቁመዋል። ሮዛ መኮንን መቀለ። በአፋር ክልል በ2008 ዓ.ም የሁለተኛ ደረጃ ትምህርት ማጠቃለያና የዩኒቨርሲቲ መግቢያ ከፍተኛ ውጤት ላስመዘገቡ 32 ተማሪዎች የክልሉ ትምህርት ቢሮ የማበረታቻ ሽልማት አሰጠ። የክልሉ ትምህርት ቢሮ ኃላፊ አቶ መሐመድ ኡዳ እንደገለጹት በክልሉ የሚገኙ የአርብቶ አደር ማህበረሰብ ከጊዜ ወደ ጊዜ ለትምህርት ያላቸው አመለካከት እያደገ መጥቷል። በመምጣቱም በክልሉ ውስጥ የትምህርት ሽፋን ከመጨመሩ ባሻገር በትምህርት ውጤታቸው በአገር አቀፍ ደረጃ ተወዳድረው ብቁ የሆኑ አርብቶ አደር ልጆች እየተፈጠሩ ይገኛሉ። በመሆኑም በክልሉ ከሚገኙ 31 የሁለተኛ ደረጃ ትምህርት ቤቶች የተውጣጡ ከፍተኛ ውጤት ላስመዘገቡ ተማሪዎች የላፕቶፕ እና የሞባይል ሽልማት መሰጠቱን ገልጸዋል። የሽልማቱ ዋና ዓላማም ተማሪዎች ከተማሪዎች ትምህርት ቤቶች ከትምህርት ቤቶች ፉክክር እንዲደረግ በማድረግ ጥሩ ውጤት የበለጠ በቀጣይ የትምህርት ዘመን ለማስመዝገብ እንዲያስችል ለማድረግ ነው ሲሉ የክልሉ ትምህርት ቢሮ ኃላፊ ገልጸዋል። ዘገባውን ያደረሰን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዜናዎችን የቢዝነስና የስፖርት መረጃዎችን በተንቀሳቃሽ የስልክ መልእክት ማድረስ ጀመረም። ወደ 8599 ሜኑ ብለው በመላክ የምንሰጣቸውን አገልግሎቶች ዝርዝር ያገኛሉ። ከዜና ወጃዎቻችን አስቀድሞ የተመረጡ ዜናዎች እንዲደርሶ በ8599 ኤልኤንኤ ብለው ይላኩም የምንዛሪ መረጃዎች በማለዳው እንዲደርሶ ከፈለጉም ኤክስ ብለው በመላክ የዕለቱን የምንዛሪ መረጃ ያገኛሉ። የእንግሊዝ ፕሪሚየር ሊግ መረጃ ፒኤል ብለው ከላኩ ይደርሶታል። ፍላጎቶ የአውሮፓ ሻምፒየንስ ሊግ መረጃዎችን ማወቅ ከሆነም ሲኤል ብለው መላክ ይችላሉ። 8599 በመጠቀም ለመረጃ ቅርብ የሆኑ የጠየቁት መረጃ ሲደርሱት ብቻ ከሂሳቡ ላይ አንድ ብር ይቀንሳል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛህነትና የሕዳሴ ድምፅ። ተመልካቾቻችን፣ በእኔ በኩል የነበሩት የእሳት ዜናዎቻችን እነዚህ ነበሩ። መልካም ቆይታ።